በሴቶችና በወንዶች ባሪያዎች ላይ መንፈሴን አፈሳ አገልጋይ በቅባት ያገለግላል። ንግግር ግን ሁላችንም የመናገር ስልጣን ተሰጥቶናል። ለተቀበሉት በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። አልአዛር ሆይ ና ውጣ። ሞቷል። ስጋዊ ዓለም በስብሷል ይላል፣ ሞቷል ይላል፣ አልፏል ይላል፣ ሸቷል ይላል። መንፈሳዊ ዓለም ደግሞ የሌለውን ወደ መኖር እንዳመጣ ከፈለግ ተናገር ይላል። አላዛር ሆይ እና ውጣ። ዋነው ጋር ከተኛበት፣ ከታሰረበት፣ ከገማበት ብድግ ያደረገው ሰማያት በእግዚአብሔር ቃል ተደጋግፎ ነው። ዛሬ ትናገራለህ፣ ታሪክ ይቀየራል። ካልተናገርክ አይሆንም። ጌታ ኢየሱስ ክርስቶስ ጦርነት ገጠመ። ይመጣና በል አንተ የእግዚአብሔር ልጅ ከሆንክ ይሄንን ድንጋይ ዳቦ እንዲሆን አድርገው። ሰው በእንጀራ ብቻ ነገራቸዋለሁ የተደበቀ የተሸፈነ የእግዚአብሔር ነገር ወደ እናንተ ይመጣል። ለማን ነው የሚገለጠው ብላችሁ ካላችሁ ቃሉ የሚለው ነገር አለ። የእግዚአብሔር ነገር ተገለጠልህ ማለት አንተ ባለሀብት ነህ። የምድር ባለሀብት ሳይሆን የሰማይ ባለሀብት ነህ። ዓይንህ ሲከፈት የማይታየውን ዓለም ማየት ትጀምራለህ። በሆነ ሰው ላይ ነ ያሁን ብናገር የምናገረው ቃል የብርሃን ዓለም ያወርሰዋል። የብርሃን ዓለም መንፈሳዊ ዓለም ነው። የብርሃን ዓለም ጨለማን ሄዶ ገልብጦ የሚመጣ ነው። በዚህኛው ዓለም ቅሸት ነው። በዚህኛው ዓለም ነካ ካልጨመት ካልዳሰስ ታምን። በዛኛው አለም ግን የብርሃን አለም ንግግር ይፈልጋል። የሆነ ነገር ሆኖ ከሆነ ቀይሬው አለው ብለህ ስትል ወዲያውኑ የብርሃን አለም ጨለማን ሄዶ ይቀይረዋል። ዛሬ የሆነ ሰው አይኖቹ ይከፈቱ፣ አሜን በል እባክህ። አይን መክፈት ማለት ይሄኛው አይንማ ያያል። ስለዚህ አይደለም አውረው፣ ምን ማለት ነው? አይኖቼን ክፈት ከጌታ ተአምራት አለው ብሎ ማለት ልዩ መረዳት በጌታ በኢየሱስም እስኪ አጠገብ ያለውን ሰው እስከዛሬ ያልገባህ የእግዚአብሔር ነገር ዛሬ ይገባል በሉት። ስለዚህ ምን ማለት ነው? መንፈሳዊ ዓለም ማለት የንግግር ዓለም ነው። የምታወራው ነገር ነው። ካልተናገርክ አይሆንም። ጌታ ኢየሱስ ክርስቶስ ይመጣል። ይህንን ድንጋይ ዳቦ አድርጊለዋል። ጦርነት ገጠመ። ይመጣና በል አንተ የእግዚአብሔር ልጅ ከሆንክ ይህንን ድንጋይ ዳቦ እንዲሆን አድርገ ነው ሰው በእንጀራ ብቻ አይኖርም ብቻ ምለው ምንድን ነው? እንጀራም ይበላል። የሚበላ ህዝቅኤል ምዕራፍ 3 የሰው ልጅ ሆይ፣ ያገኘውን ብላ፣ ይህንንም መጽሐፍ ብላ አለኝ። ለእስራኤል ቤት ሄደ፣ ተናገር አለኝ። አፌንም ከፈትኩ፣ መጽሐፉንም አጎረሰኝ። እርሱም የሰው ልጅ ሆይ አፍ ይብላ በሚሰጥህን በዚህ መጽሐፍ ሆድህን ሙላ አለኝ። እኔም በላው፣ በአፌም ውስጥ እንደማር ጣፍ ወገኖች አንድ ነገር ልንገራችሁ፣ አሁን እየበላችሁ ነው ያላችሁት። በጌታ በየቱ እንደምንጣፈጠኝ እንደምን ጣፈጠኝ እንደማር ጣፈጠኝ ይላል። ይህንን ቃል ትበላለ የዘመንህን ቁጥር ቀይረዋል። ስለዚህ ምናለው ጦርነት ገጠመ። የአለምን ክብር አሳየውና እነኝን ሁሉ እሰጥሃለሁ ይህን ሁሉ ወድቀህ ብትሰግድልኝ። ለአምላክህ ለእግዚአብሔር ብቻ ስገድ ተብሎ ተጽፏል። በላንተ ሰይጣን ሂድ። ፈተናውንም ከጨረሰ በኋላ ለቆት ለጥቂት ጊዜ። መንፈሳዊ ዓለም የንግግር ዓለም ነው። በሉባካችሁ የሆነ ሰው ዛሬ በኢየሱስ ስም የጠላትን ወገብ ይመታዋል። በንግግር ጋር አድርጉና፣ መንፈሳዊ ዓለም የንግግር ዓለም ነው በልባክ አፈረረስኩ ትላለት ቆምና በሆነ ነገር ላይ የሟርተኝነትን መንፈስ ገልብጫለሁ። የደጋሚውን ኃይል ወገቡን ሰብሬዋለሁ። ነገ የኔ ነው። ነገ ማለዳ የኔ ነው። ነገ እኔ ነው ያደርጌዋለሁ። ዋቸው ትላላችሁ። በቀረው በጌታና በኃይል ችሎ ትሆናችሁ፣ ትወጣላችሁ። በወጣችሁበት ትናገራላችሁ። ታምራት ይሆናል። የሆነ ነገር ትናገራላችሁ። መንገዴን ለአንተ ሰጠው፣ ሰማይ በላይ ላይ ይከበት። ይህ ቀን የኔ ቀን ነው። በዚህ ቀን እደሰታለሁ። በዚህ ላይ የሚመጣ የጠላት ሀሳብ በኔ ላይ አይሰራም። መናገር ትጀምራለ። መናገር ስትጀምር የማይታይ አካል ከአንተ በስተጀርባ የሆነ ስራ መስራት ይጀምራል። ዛሬ በኢየሱስ ስም ትናገራለ፣ አካል ያለው ነገር ይወጣል። ተመልከቱ፣ አሁን አልአዛር ሞቷል ብሎ አሉ አልአዛር ከሞተ ስንት ቀኑ ነው ዮሐንስ 11 ላይ አራት ቀን አንተ በዚህ ብትኖር ኖሮ ወንድማችን ምን ባላለ አሁን ቃሏ ከባድ ነው መንፈሳዊ አለምን የሚይዝ ንግግር ነው አንዳንድ ሰው ንግግር የእግዚአብሔርን ነገር ይዛል እንጂ ሴት ተንሳኤና ህይወት እኔ ነኝ የሚያምንብኝ ቢኖር እሱ ህያዊ ይሆናል አዎ እኮ ጌታ ሆይ በተንሳኤ ቀን እንደሚነሳ ትላለች ከዛ በኋላ አልአዛር የት ነው ያለውን ኧረ ይሸታል አሁን ደግሞ የእግዚአብሔርንም ነገር መቀርቀሪያ እግዚአብሔር እንዳይሰራ ገምቷል ከሞተ አራት ቀን አንቺ ሴት ብታምኚ አሁን ንግግር ነ መንፈሳዊ ዓለም ብታምኚ የእግዚአብሔርን ክብር እንድታይ አልነገርኩሽም? ምን ምን ሆን ብርሃን መልካም የምስራች ነው የማወራው። እግሮቹ ያማሩ ሰዎች መልካም የምስራች ያወራል። ዛሬ በጌታ በኢየሱስም የሆነ ሰው ንግግር ይቀይራል። በኢየሱስም የንግግር ዓለም ውስጥ እገባለሁ የሚል ሰው የንግግር ዓለም ውስጥ እገባለሁ የሚል ሰው ዛሬ በኢየሱስ ስም አሜን የሆነለት እስኪ በሉ። መንፈሳዊ ዓለም የመናገር ዓለም ነው። በልባክህ ለምሳሌ አንድ ነገር ላሳያችሁ። ሰማይ ስታዩት ብሎኬት ነው እንዲያቆመው ቃል ዮሐንስ አንድ ሶስት ሁሉ በእርሱ ሆነ ከሆነውም አንዳችስ እንኳ ያለርሱ አልሆነም። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ብሎ ከላይ ስለ ቃል ነው የሚያወራው። ከላይ ጀምሮ በመጀመሪያ ቃል ነበር፣ ቃልም እግዚአብሔር ነበር፣ ሁሉ በርሱ ሆነ ከሆነውም ያላንዳች ያለርሱ አልሆነም። ኢየሱስም በይሁን ጨርሰዋል። እግዚአብሔር እስኪ እንደዚህ በሉ መልካም ይሆንልኛል በልባክ። ስለዚህ አጠገብ ያለውን ሰው ንካውና መንፈሳዊው ዓለም የንግግር ዓለም ነው በልባክ። አንድ አሁን በጆሮም ሞቷል አልሞተም አለ ሸቷል ምናምን አላለ። መጣና ድንጋያው ምን በሉ። ዛሬ በጌታ በኢየሱስ ስም የሆነ ሰው መናገር ይጀምራል። ጫቹን ከፈርጉና፣ በጌታ በኢየሱስ ስም መናገር እጀምራለሁ ባሎ ባካቹ። ከዛ ነዘ ድንጋዩን ምን በሉት፣ አንሱታለና። እንደዚህ አለ ዝም አላለ። እግዚአብሔር ሆይ አመሰግነሃለሁ። አላዛር ማሳው አላለ። እዛስ ገባና ቆመና አላዛር ሆይ ና ውጣ። አላዛር እኮ ሞቷል። ይሆናችሁ ስጋዊ ዓለም በስብሷል ይላል ሞቷል ይላል አልቋል ይላል ሸቷል ይላል መንፈሳዊ ዓለም ደግሞ የሌለውን ወደ መኖር እንዳመጣ ከፈለግ ተናገር ይላል ምን በል ተናገር አላዛር ሆይ እና ውጣ ማን ነው ታር ከተኛበት ከታሰረበት ከገማበት ብድግ ያደረገው ቃል ሰማያት በእግዚአብሔር ቃል ተደጋግፎ ነው የሚኖሩ የሆነ ሰው ንቀውና ትናገራለ ታምራት ይሆናል በለው በደንብ ስሙ መኪና ውስጥ ከአደጋ ያመለጡ የተናገሩ ሰዎች ናቸው። ሕያው ምስክር እዚህ ይኖራል። የተናገሩ ሰዎች በጌታ በኢየሱስም እያሉ ከመኪና አደጋ ወጥቷል። ዛሬ በጌታ በኢየሱስም። ቀኑ እሁድ ነው። ይህ ቀን እኔ እሰብክበታለሁ። በዚህ ቀን ላይ ብዙ ሰዎች ይፈወሳሉ። በዚህ ቀን ላይ ብዙ ሰዎች ይጽናናሉ። ብዙ ሰዎች እግዚአብሔር አምላክ ይፈውሳቸዋል። በጌታ በኢየሱስም። የራስን ትናገራል። በጌታ በኢየሱስም። ይሄ ዓለም ውስጥ ግቡ። በኢየሱስም እግዚአብሔር መጣ አንድ ጊዜ ወደ ሕዝቅኤል መጣ ሕዝቅኤል ምዕራፍ 37 ላይ መጣ እና እንደዚህ አለው ሕዝቅኤል አለው አቤት የደረቀ አጥንት ነው ያሳየው እነኛ አጥንቶች በህይወት ይኖራሉ ብሎ ጠየቀው እሱ ደግሞ እንደዚህ አለ ጌታ እግዚአብሔር አንተ ራስህ ታውቃለህ አለው በል እንግዲህ እንደዚህ አለው በእነዚህ በደረቁ አጥንቶች ላይ ትንቢት ተናገርባቸው አለ ተናገር አለው ልናገር አዎ ተናገር የኔም አባት ተናገር ካለ ሰማይ ተናገር ካለ ቃሉ ተናገር ካለ ዛሬ ትናገራለህ፣ ታሪክ ይቀየራል። እንደዚህ ይሆናል። እጃችሁን የጫናችሁበት ሰው ከዛሬ ጀምሮ መፈወስ ይጀምራል። እጃችሁን ስትጭኑ ማንኛውም ተዌ ይሁን እንደዚህ ነው የምትሉት በጌታ በኢየሱስ ስም ተበረስ ብላችሁ ቃሉ ምንድን ነው የሚለው? ከጸሎት ወይም ከሆነ ጊዜ በኋላ ከአገልግሎታችሁ በኋላ እግዚአብሔር ቃሉን በታምራት ነው የሚያጸናው። እናንተ ደግሞ ከዚህ በኋላ ተፈውሰሻል በሏል ሄዳ ታረገ። አንተ ድርሻ መጸለይ ነው፣ መፈወስ የእግዚአብሔር ድርሻ ነው። ተገበ ያለውን ሰው የአንተ ድርሻ መጸለይ ነው። ስትናገሩ ጆሮአቸው ይሰማል። ስትናገሩ ሰዎቹ እናንተን መስማት አለባቸው። አሜን። እናንተን ሰው ብቻ ሳይሆን ዳቢሎስ ይሰማቸዋል። አሁን ሄዳችሁ እናንተ ሰፈር ያለ ጠንቋይ ካለ በጌታ በኢየሱስ ስም እኔ ባለሁበት አትቀመጥም ብላችሁ የሆነ ነገር ስትደፉበት፣ ወደደም ጠላም ከነኮተቱ ለቆ ይሄዳል። ለምን የንግግር ዓለም ነዋ። መንፈሳዊ ዓለም የንግግር ዓለም ነው። ስትናገር ትወርሳለ። መንፈሳዊ ዓለም ንግግር ሁለተኛ የምነግራችሁ ነገር፣ ያልሆነ መጥቶ ዜና ሲነግራችሁ ሰምታችሁ በይሉንታ እንደዛ ነው እንግዲህ። ጌታ ይርዳ፣ እግዚአብሔር አረጋ። በጌታ በኢየሱስም ይሄን ነገር እኔ አልቀበልም። በኔ ላይ መጥቶ በአንተ ላይ መጥቶ የሚነገር የሟርት አንደበት ዛሬ ነቀይዋለሁ። እጃችሁን ከፍ አድርጉና ከለባትኩት ባሉ ባላችሁ በጣም የንግግር አለም መሆኑ የምታዩት ሁለተኛ ነገር ስባለ ነው ሄዳችሁ ስትመለከቱ አራት ስምንት አንድ ቀንም እንዲህ ይሆናል። በሆነ ሰው ህይወት ላይ አንድ ቀንም እንዲህ ይሆናል። የሆነ አካል ዛሬ በእናንተና በቤታችሁ ላይ ያልፋል። ወደ ሱናም አለፈ። አንድ ታላቅ ሴት ነበረች ለ ይሄ ሰውዬ ይናገርብኝ ብላም አስባም አደለም ግን የግድ አለችው ይላል እሺ

የላትም ባሏ ምንድን ነው? ይህን መንታት ያለብኝ ነው። እግዚአብሔር ይገልብጡ ይህ መንፈስ ህ በደንብ። አሜን በሉ። በማን ጉዳይ ላይ? በእግዚአብሔር ጉዳይ ላይ ጣልቃ የሚገባ እግዚአብሔር እንዳይሰራ የሚያደርግ ንግግር፣ ክፉ ንግግር ነው። ንግግር ቀልድ እንዳይመስላችሁ። መጀመሪያ ልጅ የላትም ማለት ቀጠለና ዘጋ መቀርቀር ያደረገ ባሏ ምንድን ነው ምን ማለት ነው ሸምግሯል? ማለት ብዙ ሰዎች በንግግራቸው ውስጥ ብዙ ነገር እንደሚያጡ አያውቁ። ምን ልላችሁ ፈልጌ ነው? አሁን እያሳየኋችሁ ያለሁት ነገር በሌለው ነገር ላይ ወይ ጸልይ፣ በሌለው ነገር ላይ ትንቢት ተናገር ነው ጌታ ነው። ከዛ ልጅ የላትም ባሏ ግን እሱም ቃል አብድገምና ብሉ አስራ አራት ይሰበርበት። ልጅ የላትም እጃችሁን ከፈርኩ፣ እግዚአብሔሮ ንግግራችን ይቀየር በሉ ባካችሁ። የምናየው ነገር ተነስተን ስንፍና እንዳናወራ፣ በሉ እባካችሁ፣ በኢየሱስ ስም አይናችን ይብራ። ሁላችሁ ጀግና ሰው እንደዚህ ያለ አሁን ጊያዝ ያለውን ትተን ኤልሳ ያለውን ስሙ። እሱ ሽማግሌ ነው ብሎ ሲል አይኑ የተከፈተ ሰው እሱ ምን በል፣ ጥራት በጠራት ጊዜ መታ የእግዚአብሔር ሰው ብላ ቆመች አሁን ተመልከቱ ምን አለች አሁን መንፈሳዊ ዓለም የምን ዓለም ነው የንግግር ዓለም ነው ከዛት ምን አለ እርሱ በሚመጣው ዓመት በዚህ ወር ወንድ ልጅ ብሎ አለ በንግግር ውስጥ ያ ነገር ይሆናል የሚመጣው ዓመት ወንድ ልጅ ምን ያለሽ ወገኖቼ አሁን ደስ ይበላችሁ የሆነ መረዳት አይናችሁ እየተከፈተ ነው ያለው የሆነ ሰው ከዛሬ ጀምሮ በረከቱን መናጠቅ ይጀምራል። እስኪ እንደዚህ አድርጉት፣ ከዛሬ ጀምሮ የኔ አድርጌዋለሁ በሉ እባካችሁ። እሷ ደግሞ ምን አለች? አዳም፣ እሷም አይ አይደለም እንዳትዋሻ በጌታ በኢየሱስም ሞትና ሕይወት ያለው በምላስ እጅ ነው። የሚናገር ሰው በኢየሱስም በረከትን ይበላል። ጩኸውና አሜን በሎ ማጋጮ ጃችሁን ገፉ አድርጉና እናገራለሁ ታምራት ይሆናል በሎ ድገሙ፣ ድገሙ፣ ድገሙ፣ ድገሙ። ሁለት ነገር ለዩ ሁለት ነገር ልዩ። በሴቶችና በወንዶች ባሪያዎች ላይ መንፈሴን አፈሳል አገልጋይ በቅባት ያገለግላል። በደንብ ስሙኝ። ንግግር ግን ሁላችንም የመናገር ስልጣን ተሰጥቶናል። ለተቀበሉት በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች ይሆኑ ዘንድ ስልጣንን ሰጣቸው። ዛሬ በሉ ይነቀል ያልኩት ይነቀላል። ይተቀል ያልኩት ይተቀላል። ይከፈት ያልኩት ይቀበታል ይነሳ ያልኩት ይነሳል። ይስተካከል ያልኩት ይስተካከላል። የወረስኩት ይወረሳል የገዛሁት ይገዛል። ወሰድኩት የሚል አሜን ብሎ ይውሰድ።